ሰላም ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬም በሕያዋን ምድር የሚናገር አንደበት የሚያደምጥ ጆሮ ሰጥቶን ይህንን የከበረ ቃሉን እንድንሰማ እድል የሰጠን እግዚአብሔር ይመስገን። በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን እያልኩኝ ዛሬም ደግሞ የእግዚአብሔርን ቃል በዮሐንስ ምዕራፍ 14 ቁጥር 23 ላይ ያለውን መሪ ጥቅስ በማድረግ የከበረ ቃሉን እንመለከታለን። በጌታ በኢየሱስ ክርስቶስም አነበዋለሁ። እንደዚህ ይላል፣ ኢየሱስም መለሰ አለውም የሚወደኝ ቢሎን ቃልን ይጠብቃል አባቴም ይወደዋል፣ ወደ እርሱም እንመጣለን በእርሱም ዘንድ መኖሪያን እናደርጋለን ይላል። ዛሬ ከእግዚአብሔር ቃል ጋር ቆይታ የምናደርገው መኖሪያው መሆን በሚል ርዕስ ነው። ለቃሉ አጭር ጸሎት እናደርጋለን። አባት ሆይ እናመሰግናለን፣ ራስህን በቃልህ ውስጥ ስለገለጥክልን ተመስገን። ዕለት ዕለት በየጊዜው ለሚፈልጉ ለሚሹክ ወደ አንተ ለሚሮጡ ራስህን የምትገልጥ ራስህን የማትሰውር ሕያው ቅዱስ ለዘላለም የምትኖር አምላካችን ስለሆንክ ጋር ገና እናመሰግናለን። ቃልህን ግለጥልን፣ አንተ ብቻ ተናገረን፣ እኛም አንተን ብቻ እንሰማለን። በጌታ አሜን። የእግዚአብሔር መኖሪያ መሆን። የእግዚአብሔር መኖሪያ መሆን ማለት ምን ማለት ነው? እግዚአብሔር ሰው በእጁ በሰራው ቤት ውስጥ ይኖራልን? ከነገረ ቀደም የእግዚአብሔር መኖሪያ የት ነው? እግዚአብሔር የት ቢኖር ነው የሚመጥ ነው? እግዚአብሔር ሰማይ መቀመጫው፣ ምድሩ ደግሞ የእግሩ መረገጫ። እግዚአብሔር የሰውን ልጅን ሲፈጥር አብሮት እንዲኖር በሰማይ አዳምና ሔዋንን በመፍጠር እለት እለት ከእርሱ ጋር ህብረት እያደረጉ እየጎበኛቸው አብረው ይኖሩ ነበረ። ሁላችንም እንደምናውቀው ከኖኅ ጥፋት በፊት በአዳምና ሔዋን ኃጢአት ምክንያትም ሞትን ትሞታላችሁ ብሎ የተናገረው ቃል ሞት የሚጀምረው ከእግዚአብሔር ህልውና፣ ከእግዚአብሔር ጋር አብሮ ከመኖር ተለይቶ ሰው ብቸኛ ሲሆን ከእግዚአብሔር ሀልዎት ከእግዚአብሔር መገኘት መነጠል ነው መሞት። ያ ሞት ቀጠለ። በኖኅ ዘመንም የሰው ልጅ ኃጢአት እጅግ በዛ። መጽሐፍ ቅዱሳችንን እያነበብን ስንቀጥል ሳለ በቃ መንፈሴ በሰው ላይ አይኖርም፣ አለ። እግዚአብሔር አዘነ መንፈሱ። ከዚህም ምክንያት በኖኅ ዘመን የተፈጠረውን ነገር ሁላችን እናውቃለን። የጥፋት ውሃ መጣ፣ የሰው ልጆች ሁሉ ጠፉ። እግዚአብሔር ግን ይህ የተስፋ ቃል የሚቀጥልበትን ዘር ለራሱ ለየ። እግዚአብሔር የምሕረት አምላክ ስለሆነ ይገርመኛል። እግዚአብሔር ምንም የሚያጣው ነገር ሳይኖር ነገር ግን የሰው ልጅን በዘመን መካከል ሲከታተል በዘጸአት ምዕራፍ 25 ቁጥር 8 ላይ በቃ እሺ በመከከላችሁ አድር ዘንድ መቅደስን ስሩልኝ ይላቸዋል፣ ለእስራኤል ልጆች ከዚያም ደግሞ በመቅደሱ ውስጥ ታቦቱን ያደርጋሉ። እንዲሁም በዘውልቁ ምዕራፍ 7 ከቁጥር 89 ላይ ሲናገር ሳለ ሙሴ ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦቱ ላይ ካለው ከሴሬት መክደኛ ላይ ከኪሩቤሉ መካከል ድምፅ ሲናገረው ይሰማ ነበረ እርሱም ይናገር ነበረ ይላል። ይሄ በህብረት ደስ የሚሰኝ አምላክ መፍትሄን እየፈለገ ሰበብን እየፈለገ ከህዝቡ ጋር አብሮ የሚሆኑበትን መንገድ ይፈጥር ነበረ። ነገር ግን በአንደኛ ሳሙኤል ምዕራፍ አምስት ቁጥር አንድ ላይ ሲናገር ፍልስጤማውያን የእግዚአብሔርን ታቦት ወሰዱ። ከኢቤኔዘርም ወደ አዛጦን ይዘውት ወጡ ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎል ቤት አስገቡት በዳጎንም አጠገባ ኖሩት በነጋውም የአዛጦን ሰዎች ማልደው እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበረ ዳጎንንም አንስተው ወደ ስፍራው መለሱት ይላል እግዚአብሔር መገኘቴን ሀልወቴን አደርግበታለው ያለውን ያንን ታቦት ወስደው ዳጎል ውስጥ የዲያጎል ቤተ መቅደስ ውስጥ ሲያስገቡት እንመለከታለን። ነገር ግን የእግዚአብሔር መገኘት ስለነበረ በፊቱ ማንም ሊቆምለት የማይችል የእግዚአብሔር ክብር እንደገና የዲያጎል ሐውልት በፊት ለፊቱ ተደፍቶ እንዳደረ እንመለከታለን። በነጋታውም ሰይዶ ዲያጎል በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር፣ እንደገና ለሁለተኛ ጊዜ ከዚያም የዲያጎልም ራስ እጆቹም ተቆራርጠው በመድረክ ላይ ወድቀው ነበረ። የዳጎንም ደረት ብቻውን ቀርቶ ነበር ይላል። በታቦቱ ፊት ዳጎን ሊቆም አልቻለም ነበር። ለምን? በዛ ታቦቱ ላይ የእግዚአብሔር መገኘት የእግዚአብሔር ሀለወት ስለነበረ፣ የተወደዳችሁ መጽሐፍ ቅዱሳችንን እያጠናን ስንቀጥል አንኛ ሳሙኤል ምዕራፍ ስድስት ምዕራፍ ሰባትን ስንመለከት በቃ እነዚህ ሰዎች የእግዚአብሔርን ታቦት መልሰው ወደ እስራኤል ከመለሱት በኋላ በኮረብታ ላይ ወዳለ ወደ አሚናዳ ቤት ታቦቱን እንዳስገቡት፣ ከዚያም በኋላ ዳዊት ከአሚናዳ ቤት ሊወስደው ፈልጎ ሲወስደው ሳለ ኦዛን የእግዚአብሔር ክብር ያለበትን የእግዚአብሔር መንፈስ ያለበትን ያንን ታቦት ሊነካው ሲል እንደተቀጸፈ፣ ዳዊትም ይህንን ነገር አይቶ እንደፈራና ከዚያም ወደ አቢዳራ ቤት እንደሄደ የእግዚአብሔር ቃል ይነግረናል። ወገኖቼ ዋናው ልናገር የፈለግኩት በዚህ ስፍራ የእግዚአብሔር መገኘት የእግዚአብሔር መኖሪያ ታቦቱ ላይ ስለነበረ ነው ዳጎን በፊት ለፊቱ ሊቆም ያልቻለው፣ እንደገናም ኦዚያም ሊደግፈው ሲል የተቀጸፈው። እንዲህ ያለ የከበረ የእግዚአብሔር መገኘት በታቦቱ ላይ ከመኖሩ የተነሳ የእስራኤል ልጆች እንኳን በጣም ይፈሩ ነበረ። መገኘቱ ሀለወቱ ሲመጣ ተራሮች ይጨሳሉ፣ ኮረብቶች ይንቀጠቀጣሉ። የእግዚአብሔር ክብር ያበራል። የእግዚአብሔር መገኘት በጣም የሚያስፈራ ነገር ነው። ታዲያ እንዲህ ካለ አስፈሪ አምላክ ጋር ማን ይኖራል? ምን ማለቱ ነው? ቀደም ብዬ የዛሬውን ጥናት ሲጀምር ያነበብኩት ጥቅስ ኢየሱስን መለሰ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባት የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ማለቱ ምን ማለቱ ነው? እንዲህ ያለ የሚያስፈራ አምላክ እንዴት ባለ በኃጢአተኛና በደከመ ሥጋ ውስጥ ሊኖር ይችላል። ኦዛን በፊቱ ሊነካው እንኳንስ አይደለም፣ በኦዛን ውስጥ ሊኖር ይቅርና፣ ኦዛን ሲነካው የእግዚአብሔርን ክብር፣ የእግዚአብሔር መገኘት እንደዛ የሆነለት መንፈስ እንዴት በእኛ ውስጥ ሊኖር ይችላል? በዘመናት መካከል እግዚአብሔር ከሕዝቡ ጋር የኖረ አምላክ ነው። በዘጸአት ምዕራፍ 29 ቁጥር 45 ሲናገር በእስራኤልም ልጆች መካከል እኖራለሁ አምላክም እሆናቸዋለሁ አለ። መካከል ነው ይኖር የነበረው እግዚአብሔር። ብሉይ ኪዳንን ስናጠና ሳለ እግዚአብሔር መካከል በህዝቡ መካከል። አሁን ግን ወገኖች፣ እግዚአብሔር በእኛ መካከል ብቻ አይደለም የሚኖረው። አሁን በድንጋይ በተሰራ ቤተ መቅደስና ታቦት ውስጥ ብቻ አይደለም የሚኖረው። ዛሬ ይህንን በድፍረት እናገራለሁ። እግዚአብሔር የሆነ ቀን የሚወጣ የሆነ ቀን ደግሞ የሚገባ ቀን ተሰጥቶለት መንገድ ላይ ምንጣፍ እየተነጠፈለት በሚሄድ የሆነ ድንጋይ ውስጥ የሆነ ታቦት ውስጥ ብቻ አይደለም የሚኖረው እንዶ ያንን ህግ በልባችሁ ጽፋለሁ ካለ በኋላ በዚያም ስፍራም አይደለም የእግዚአብሔር መገኘት። እርግጥ ነው እግዚአብሔር ሁሉ ስፍራ ይገኛል። ነገር ግን መኖሪያ አድርጎ ግን ሊኖርበት የመረጠው አንድ ስፍራ አለ። እግዚአብሔር በእጅ በተሰራ ስፍራ ሊኖር አልወደደም። ለዛ ነው ሁለተኛ ቆሮንጦስ ምዕራፍ 6 ቁጥር 16 ላይ ሲናገር እኛ አለ የህያው የእግዚአብሔር ቤተ መቅደስ ነንና፣ ክብር ለእግዚአብሔር ይሁን። ይህንን ነገር ለሰዎች ብዙ ጊዜ አካፍያው አውቃለው። እስካሁን ግን ተረድቼ አልጨረስኩትም። እኔ የእግዚአብሔር ቤተ መቅደስ፣ እህቴ አንቺ የእግዚአብሔር ቤተ መቅደስ፣ ወንድሜ አንተ የእግዚአብሔር ቤተ መቅደስ። እንዴት የሚያስደንቅ ነገር ነው እዚሁ አንደኛ ቆሮንጦስ 3፥16 ላይ ጳውሎስም ሲናገር የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አታውቁም ወገኖቼ የእግዚአብሔር ቤተ መቅደስ ናችሁ መንፈስ አለባችሁ በእናንተ ውስጥ ይኖራል ይሄ ገናና አምላክ ደግሜ ደጋግሜ ይህንን ቃል ለራሴ እነግረዋለሁ ምንም እንኳን ባይገባኝ በኃጢአተኛ ድንኳን ውስጥ ሊኖር የወደደ እግዚአብሔር ይመስገን። አንድ የምወደው ዝማሬ አለ። በኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጄ የት ነው ብለህ እኔን ፈልገሃል እያለ የሚዘምር ዝማሬ አለ። ወደደን፣ ማደሪያዎቹ እንድንሆን ፈቀደ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ኤፌሶን ምዕራፍ ሁለት ቁጥር አንድ ላይ ሲናገር በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን ሃሌሉያ፣ በመንፈስ አብራችሁ ትሰራላችሁ። እኔ የእግዚአብሔር መኖሪያ፣ እናንተ የእግዚአብሔር መኖሪያዎች። እብራውያን ላይም ጨመረ፣ ሲያደርግልን ምዕራፍ 3 ቁጥር 6 ላይ እኛ የምንደፍርበት የምንመካበት ተስፋ እስከመጨረሻው አጽንተን ብንጠብቅ ቤቱ ነን፣ የእግዚአብሔር ቤት ማጥ እግዚአብሔር እየመጣ የሚሄድበት ሳይሆን ሊኖር አብሮን አብሮን ሊኖር ከኛ ጋር እደነቃለሁ። በጣም ነው የምገረመው በጣም ነው የምደነቀው እግዚአብሔር በእኛ ውስጥ ለመኖር መፍቀዱ፣ በዚህ ቅድስናው፣ በዚህ ልዕልናው በእኔ ውስጥ ሊኖር አማኑኤል፣ እግዚአብሔር ከእኛ ጋር ነው ብቻ ሳይሆን የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። ይሄ ድንቅ ነው። እያካፈልኩኝ ይደንቀኛል። በጣም ነው የምደነቀው፣ የእግዚአብሔር ቤተ መቅደስ ልንሆን። ምክንያቱም ይሄ ቃል ደግሞ የሚዋሽ አይደለም፣ ሕያው ነው፣ የሚሰራ ነው። እግዚአብሔር የዋሽ ዘንድ ሰው አይደለም። ቤተ መቅደሶቼ ናችሁ ካለ፣ በቃ ቤተ መቅደሶቼ ናችሁ ማለቱ ነው። ቆላስይስ ምዕራፍ አንድ ቁጥር 26 ላይ ሲናገር ይሄ ቃል እንዶም እኮ ከዘመናትና ከትውልዶች ጀምሮ ተሰውሎ የነበረ ሚስጥር ነው። አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክብር ለእግዚአብሔር ይሁን። which is christ in you the hope of glory ክርስቶስ በእናንተ ውስጥ መሆኑ ነው። የሚያስደንቅ ነው ይሄ በዘመናት መካከል ተሰውሮ የነበረ ሚስጥር ነው። አሁን ግን ለእኛ የተገለጠ ሚስጥር ነው። የሚስጥርም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። ወገኖቼ ምን ያክል የእግዚአብሔር መንፈስ በውስጣችን እንደሆነ እናስተውላለን። ምን ያክል ሀለወቱ፣ መገኘቱ፣ መንፈሱ ይሰማናል። አዎ ራሳችንን ስንመለከት እንዴት እግዚአብሔር በእኔ ውስጥ ያድራል። እንዴት በጎደፈ አእምሮ በሚስት አንደበት ክፉን ነገር በሚያስብ ልብ ውስጥ እግዚአብሔር ሊኖር ወደደ። ቀድሞም ቢሆን እግዚአብሔር የሚያስደንቀኝ ስብዕናና ባህሪው የተዋረደ ነገር መምረጡ ይገርመኛል። እንዴት ግን እግዚአብሔር ያንን የሚሸተውን ጥሩ ጠረን የሌለውን ያንን በረት መረጠ? ጠፍቶ ጠፍቶኖ ጠፍቶኖ እንዴ ከነገሥታት ሰፈር እንደ ነገሥታት እንኳን ቢቀሩ ከካህናት መንደር ጠፍቶ ነው እንዴ? ለእርሱ መገኛ ለእርሱ ማደሪያ ይወለድበት ዘንድ ይኖርበት ዘንድ ማደሪያውን ያደርግበት ዘንድ። እንዴት እግዚአብሔር በረትን መረጠ? እንዴት የበጎችን ግርግም መረጠ? እግዚአብሔር የዓለምን ታላቅ ነገር ሊያሳፍር ሲፈልግ የዓለምን ምናምንቴ ነገር መምረጥ ቀድሞም ቢሆን ባህሪው ነው። ራሴን ሳየው በፊቱ እግዚአብሔር ፊት ሲሆን ራሴን እንቃለው እንዴት እግዚአብሔር በእኔ ውስጥ ሊያደር ወደደ? እንዴት በዚህ ቅድስናውና ልዕልናው ሆኖ ከኛ ጋር አሁንም ሰው ሳያጣ የሚያመልኩት ሳያጣ፣ አሁንም ግን እኛን ይከታተለናል እኛን ለማዳን አሁንም ቢሆን በስራ ላይ ይገኛል። እንዴት ያለ ፍቅር ነው! ጳውሎስ እኮ እውነቱን ነው። የእግዚአብሔርን ፍቅር የክርስቶስ ኢየሱስን ፍቅር ስፋቱን፣ ርዝመቱን፣ ጥልቀቱን ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ ያንን ለማወቅ ተበረቱ ዘንድ እለምናለው ጸልያለው አለ። እውነቱን ነው፣ ይሄ ከመታወቅ ያልፋል የእግዚአብሔር ፍቅር። ታውቃላችሁ ሰዎች፣ እንኳን አብረን ልንኖር ስንፈልግ እንደው ክላስ መርጠን ነው አይደል? አብረናቸው ልንሆናቸው የሚገቡ ጓደኛ እንኳን ስንመርጥ እኛ አካባቢ በእውቀት፣ በገንዘብ፣ በማስተዋል፣ በዝና፣ በልዩ ልዩ መንገድ አብረውን ሊመጡን የሚችሉ ሰዎች ጋር ነው አብረን የምንኖረው ህብረትም የምናደርገው። አቤት እግዚአብሔር አቤት እግዚአብሔር፣ እጅግ ታላቅ ነው። ነገር ግን ማንንም አይንቅ። ይሄ ነው አምላካችን፣ ይሄ ነው ጌታችን፣ ይሄ ነው የምናገለግለው፣ ይሄ ነው የወደድ ነው። ጌታ ማንንም የማይንቅ ታላቅነቱ ያልገደበው ከእኛ ጋር አብሮ ለመቀመጥ ታላቅነቱ ያልገደበው እሱ የቀራጮች ወዳጅ፣ የአመንዝራዎች ወዳጅ፣ እስከ ስሙ እኮ እንደዛ ነበር የሚሉት አይደለም። አክሰሰብል ነበር ጌታችን፣ ለሁሉ አክሰሰብል ነበር። በበረት የተወለደበት ምክንያቱ እንኳን ለሁሉ አክሰሰብል እንዲሆን ነው አደለም ጌታ በነገስታት ደጅ ቢወለድ ኖሮ ማን ነበር እሱን ለማየት የሚሄደው እነዛ የበግ እረኞች እሱን ሊያዩት የሚሄዱ ይመስላችኋል በፍጹም ማን ያስገባችኋል ማን ያስገባን ነበረ እግዚአብሔር ግን ድንቅ ነው አሰራሩ ግሩም ነው ተራን ምናምንትን ስፍራ መረጠና እነዛ የበግረኞች መጥተው አክሰስ እንዲያደርጉት እንዲያገኙት ደግሞም ከርቤ ወርቁን እጣኑን ይዘው ደግሞ መጥተው ጠቢባን እንዲሰግዱለት። ታላላቅ ጠቢባንም ቢሆኑ ታናናሽ በግረኞችም ያልተማሩ ቢሆኑ ሁለቱም አክሰስ እንዲያደርጉት ሆኖ የቀረበ እግዚአብሔር። መዳን እኮ ለማን ነው? ለማንም ነው። ለሁላችን የተሰጠ ነው። ይገርመኛል ቦታችንን ሳያይ የእኛ ማንነት ሳይገድበው ከእኛ ጋር ሊሆን የወደደ እግዚአብሔር ይመስገን። ብዙ ወደናቸው፣ አብረውን እንዲሆኑ ፈልግናቸው፣ ከእኛ ጋር ያልሆኑ ብዙዎች ናቸው። ብዙ የምንወዳቸው ቤተሰቦቻችን፣ ጓደኞቻችን፣ ወዳጆቻችን ሁሉ ከእኛ ጋር አልሆኑም። አንድም በሞት አሊያም ደግሞ በሰውነት ድካም ከእኛ ተለይተው ቀርተዋል። በፍጹም አልለይህም፣ አልተውህም፣ እስከ ሞት ድረስ አብሬ እሄዳለሁ ያለው ጴጥሮስ እንኳን የሥጋ ድካም ይዞት በጌታ ጋር አብሮ ሊቆም አልቻለም። እኛ እንደዚህ ነን። ነገር ግን እግዚአብሔር ዛሬ ወዶ ነገ የማይጥል ዛሬ አብሬሽ እሆናለሁ ብሎ ነገ ደግሞ ትቶ የማይሄድ በጽኑ ዘላለማዊ ፍቅር የወደደን በእኛ ውስጥ ሊኖር የወደደ እግዚአብሔር ይመስገን። ወገኖቼ ታዲያ እግዚአብሔር ከእኛ ጋር ሲሆን፣ እግዚአብሔር ከእኛ ጋር መኖሪያውን ሊያደርግ ሲወድድ እኛም ደግሞ ለእርሱ መኖሪያዎች ለመሆን ተሰሩ ጳውሎስ እንዳለ እለት እለት። መኖሪያው ለመሆን እንድንሰራ እግዚአብሔር ይርዳን። ይህንን የከበረ የእግዚአብሔርን መንፈስ እንዳናስቀይም፣ እንዳናስከፋ ከእኛም እንዳናርቀው። አንድ ወዳጄ በዚህ ሳምንት እንደዚህ አለችኝ እግዚአብሔር የራቀኝ የራቀኝ መስሎ ይሰማኛል አለች። እግዚአብሔር በቀይ የሸሸኝ የሸሸኝ ይመስለኛል፣ ህልውናው የሄደ የሄደ ይመስለኛል። ልክ እንደዛ ስትለኝ ወደ ልቤ አንድ ነገር መጣ። የእግዚአብሔር ስም የጸና ግንብ ነው። ጻድቅ አለ፣ ወደ እርሱ ሮጦ ከፍ ከፍ ይላል። የጌታን ስም የሚጠራ እርሱ ይድናል። ወገኖቼ እግዚአብሔር ስም የጸና ግንብ ነው። የጸና ግንብ ይነቃነቃል እንዴ? እኛ ወደ እርሱ ስንቀርብ ወደ እኛ ይቀርባል፣ ስንርቀው ደግሞ ይርቃል። እሱ አይርቅም አይቀርብም፣ ሁል ጊዜ የማይለዋወጥ የማይቀያየር፣ ሁል ጊዜ በእኛ ውስጥ ለመሆን የሚወድ ነው። እኛ ግን እግዚአብሔር ሁል ጊዜ በእኛ ውስጥ እንደሚኖር በማወቅ የምንፈቅድለት ልባችንን ለሱ እንድንሰጥ እግዚአብሔር ይፈልጋል። አይ እግዚአብሔርም አራቀሽም አልኳት። አንቺ ስትርቂው የራቀሽ ይመስልሻል፣ ስትቀርቢው ደግሞ የቀረበች ይመስልሻል እንጂ እሱ የሚርቅ አምላክ አይደለም አልኳት። እውነት ነው ወገኖች፣ እኔ እንደዛ ነው ማምነው። እግዚአብሔር የሚርቅ አምላክ አይደለም። እሱ በፍጹም ከኛ አይርቅም። መንፈሱን ካላክፋፋን አልፈልግህም እስካላልነው ድረስ ለሚፈልጉት ለሚጠሙት በእኔ ውስጥ ኑር መንፈስህ በውስጤ ቤቱን ያደርግ እኔም ከአንተ ጋር አንተም ከኔ ጋር ለሚለው እግዚአብሔር መኖር የሚወድ አምላክ ነው። ለዛ ነው በስተመጨረሻ በራእይ ምዕራፍ 21 ቁጥር ሁለት ላይ ሲናገር ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሞሸረች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወረድ አየው። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰው መካከል ነው ከእነርሱ ጋር ያድራል እነርሱም ህዝቡ ይሆናሉ እግዚአብሔርም እርሱ ራሱ ከእነሱ ጋር ሆኖ አምላካቸው ይሆናል ይላል። ክብር ለእግዚአብሔር ይሁን። ለአንድና ለመጨረሻ ጊዜ እግዚአብሔር አስቀድሞ ወዳየልን ወደዛ ወደ ታላቅ ክብር ከእርሱ ጋር ለዘላለም እንድንኖር፣ አዲሲቱ ኢየሩሳሌም ቅድስቲቱ ከተማ እግዚአብሔር ከእነርሱ ጋር ይኖራል ራሱም እሱ ራሱ አምላክ ይሆናቸዋል ተብሎ እንደተጻፈ ደግሞም ዓይን ላይን እያየ ነው። የወደደንን ያዳነንን የተቤዠንን ጌታ እጆቹን እየነካን ዓይኖቹን እያየን እየዳሰስነው ነው፣ ድምፁን እየሰማን ለዘለ ዓለም በመንፈሱ አማካኝነት በውስጣችን ከሚኖረው ጌታ ጋር በአካል ደግሞ አብረነው እንድንኖር ቀንን ቀጥሮልናል። የእግዚአብሔር መኖሪያዎች ነንና። አባቶች ስለ ቃልህ እናመሰግናለን። የአንተ መኖሪያዎች እንደሆንን በማወቅ መኖሪያህን ጽዱ አድርገን እንድንጠብቅ አእምሯችንን እንድታነጻለን ልባችንን እንድታነጻለን አንተ የማትወደውን ከኛ እየነቀልክ የምትወደውን ግን እንድተክልልን የመንፈስ ቅዱስ ማደሪያዎች መሆናችንን በማወቅ እኛም ከአንተ ጋር አብረን ለመኖር በሙሉ ልባችን እንድንፈቅድ ፈቅደንም በልባችን አስገብተን ከአንተ ጋር እንድንኖር ጸጋህ እንድታበዛልን እንጸልያለን። ሁሉ እንደ ፈቃድ ይሁን፣ በጌታ በኢየሱስ ስም አሜን። ቃሌ ቃሌ ከማርየለ ይጣፍጣል ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል ቃሌ